አድማጮች የኦሮሚያ ክልል ርዕሰ መስተዳደር የሆኑት አቶ ሽመልስ አብዲሳ የፋኖን ኃይሎች ተማጸኑ። ሰበር ዜናዎችን ይዘናል። እንግዲህ ዕለተ ቅዳሜ ነው፣ ወደ ስቱዲዮ ተመልሰናል። ከዚህ ቀደም ጽንፈኞችን አጠፋን ደመሰስን ከዚህ በኋላም ፋኖ አያሳስበንም በማለት የሚታወቁት የኦሮሚያ ክልል ርዕሰ መስተዳደር የሆኑት አቶ ሽመልስ አብዲሳ የፋኖ ኃይሎች ከአቅማችን በላይ ሆነዋል፣ ስልጣናችንንም ሊቀሙን ነው ሲሉ ነው የተደመጡትም። አቶ ሽመልስ አብዲሳ በአዳማ በኢሊሌ ሆቴል አስቸኳይ ስብሰባ አካሂደዋል። በዚሁ ስብሰባ ላይ የብልጽግና ሹማምንትና እንዲሁ ደግሞ የኦሮሚያ ክልል ባለሀብቶች ስለመገኘታቸው የተገለጸ ሲሆን አቶ ሽመልስ አብዲሳ ከዚህ ቀደም አጠፋናቸው፣ ደመሰስናቸው፣ ፋኖ አያሳስበንም፣ ነፍጠኛውንም ነፍጡን ቀምተን እኛ ታጥቀናል ሲሉ እንዳልነበር፣ አሁን ላይ ደግሞ በተቃራኒው የፋኖ ኃይሎች ከአቅማችን በላይ ሆነዋል። ፋኖ ከዓለም አቀፍ ጠላቶቻችን ጋር በመቀናጀት አብይን ከስልጣን ሊያስወግድ ነው። አብይ ከስልጣን የሚወገድ ከሆነ የኦሮሞ ህዝብም ዳግም ወደ ባርነት ይገባል ሲሉ ነው የተደመጡትም። የኦሮሞ ህዝብ በቤተኛው ክፍለ ዘመን በባርነት እንዳሳለፈ ባይታወቅም አቶ ሽመልስ አብዲሳ ግን ጽንፈኛው ቡድን ከሻቢያ ጋርና ከግብጽ ጋር እንዲሁ ደግሞ ከኢትዮጵያ ጥንት ጠላቶች ጋር ተሰልፎ ስልጣናችንን ሊቀማን ነው ሲሉም ነው የተደመጡት። ከዚህ ቀደም አጠፋናቸው ደመስስናቸው የሚለውን አንደ በታቸውን በመቀልበስ አቶ ሽመልስ አብዲሳ አሁን ላይ ሁላችንም በአንድነት የማንቆም ከሆነ ጽንፈኛው ቡድን በማንኛውም ሰዓትና ባልታሰበ ሰዓት ለሊትም አዲስ አበባ ገብቶ አራት ኪሎ ቤተ መንግስትን ሊቆጣጠር ይችላል ሲሉ የተደመጡትም። አቶ ሽመልስ የእኛ የምንላቸው ልጆች በሙሉ ለኦሮሞ ህዝብ እንታገላለን ሲሉ የቆዩ ሹማምንትና እንዲሁ የብልጽግና ባለስልጣናት ብሎም አክቲቪስቶች አሁን ላይ ከእኛ በተቃራኒ በመሆንም እየተቃወሙንና ከጽንፈኛው ቡድን በስተጀርባ ተሰልፈዋል ሲሉን የተደመጡትም ከነዚህ መካከል እነ አቶ ለማ መገርሳን እነ አክቲቪስት ጀዋር መሐመድን እነ ፕሮፌሰር እስቄል ጋቢሳን ሲጠቅሱም ነው የተሰሙትም። ታዲያ አቶ ሽመልስ አብዲሳ ጽንፈኛው ቡድን አሁን የሚገኘው በአማራ ክልል ከተሞች ብቻ አይደለም። የፋኖ ኃይሎች ወደ ኦሮሚያ ክልል ከተሞች ዘልቀው እየገቡ ጥቃት እየፈጸሙብን ይገኛሉ ሲሉ የተደመጡ ሲሆንም ለኦሮሞ ሕዝብ እየታገልኩ ነው የሚለው የሸኔ ቡድንም እስከዚህ ሰዓትም ለጽንፈኛው ቡድን እየደገፈ ይገኛል። ሸኔ የፋኖ ወንድም ነው ሲሉም ነው የተደመጡት። ታዲያ ሕዝባችንን እናነሳሳ፣ ሕዝባችንን እናስታጥቅ ብሎም ደግሞ ከአገዛዙ ከመንግስት ጎን ልትቆሙና ልትደግፉ ይገባል። በሀሳብም ይሆን በገንዘብ ደግፉን። ይህ ሊሆን የማይችል ከሆነ ዳግም ወደ ባርነት ልትገቡ እንደምትችሉ እወቁ ሲሉ ነው አቶ ሽመልስ አብዲሳ ያስጠነቀቁትም። ውድ አድማጮቻችን፣ በተለይም ደግሞ አቶ ሽመልስ አብዲሳ በኦሮሚያ ክልል ህዝቡ በአጠቃላይ መታጠቅና መሰልጠን መዘጋጀት ይገባዋል። ምክንያቱም ደግሞ አሁን ላይ ሰሜኖች በአንድነት ተነስተውብናል ሲሉም ተደምጠዋል። ጽንፈኛውን ቡድን ለማጥፋት ብዙ ተጉዘናል። ያም ሆኖ ግን ሊሳካልን አልቻልም ያሉት አቶ ሽመልስ አብዲሳ በአዴን ውስጥና እንደዚሁ ደግሞ የአማራ ብልጽግና ውስጥ የሚገኙ ባለስልጣናት በአጠቃላይ ፈጽሞ የማይታመኑና ጽንፈኛውን ቡድን የሚደግፉ ናቸው ሲሉም የተደመጡትም። ታዲያ እነዚህ የአማራ ባለስልጣናት ሹማምንት በአጠቃላይ በጫካ ለሚገኘው ለጽንፈኛው ቡድን መረጃን የሚያቀብሉ ናቸው ሲሉ የተደመጡ ሲሆንም፣ ጽንፈኛውን ቡድን በትጥቅ ትግል ማሸነፍ እንደማንችል ተገንዝበናል። ፋኖን ትጥቅ እናስፈታለን ብለን የገባንበትንም ጦርነት ማሸነፍ ሲሳነን፣ በድጋሚ የአማራን ሕዝብም አድማ ብተናና ሚኒሻ ብለን እያስታጠቀን ነው ሲሉ ነው የተደመጡትም። አሁን ላይ ትንሽ አቅም ያገኘ ነው አድማ ብተናውና ሚኒሻው ከጽንፈኛው ቡድን ጋር እየተዋጋልን ስለሆነ ነው። ቢሆኑም ደግሞ እነዚህም ኃይሎች የሚታመኑ አይደሉም። ሚኒሻ የፋኖ አባት ነው። አድማ ብተናም ቢሆን የፋ ፋኖ ኃይሎች ወንድሞች ናቸው። እነዚህ ኃይሎች በማንኛውም ሰዓት ሊከዱንና ጽንፈኛውን ቡድን ሊቀላቀሉ የሚችሉ ናቸው። ለጊዜው ግን ከጽንፈኛው ቡድን ጋር እየተዋጉልን ስለሆነ እያስታጠቅናቸው ነው ሲሉም ነው የተደመጡት። ታዲያ አቶ ሽመልስ አብዲሳ ከዚህ ቀደም አጠፋን፣ ደመሰሰን ሲሉ የቆዩትን የፋኖ ቡድን አሁን ላይ ደግሞ ፋኖ ከአቅማችን በላይ ሆኗል፣ ሁላችሁም ከጎናችን ቆሞ ይህ ሊሆን የማይችል ከሆነ ዳግም ስልጣናችንን ልናጣ እንችላለን። ስልጣን የምናጣ ከሆነም ምናልባትም ከዚህ ቀደም ታይቶ ወደማይታወቅና ወደ ከፋ ባርነት ውስጥ ልንገባ እንችላለን ሲሉም ነው የተደመጡትም። ውድ አድማጮች ስለምትከታተሉን፣ ስለምታደምጡን ከልብ አመሰገንን። በቀጣይ ዜናዎቻችን እስከምንገናኝ ሰላም ጤና በያላችሁበት እይብዛለን። ከወዲሁ ተሰናበት ናችሁ ሰላም ሆኖልን።